መቶ ሚሊዮን ህዝብ የጨረሰው አስደንጋጩ ወረርሽኝ። የዓለም ታሪክ ከዚህ በፊት አይቶት የማያውቀው እጅግ ገዳይ የሆነ ወረርሽኝ ነበረ። ይህም ወረርሽኝ ስሙ የስፔን ጉንፋን ይባላል። ይህ አስፈሪ በሽታ እንደ ኤሮፓውያን ዘመን አቆጣጠር በ1918 ዓ ም ሲከሰት መላውን ዓለም በፍጥነት ወረረ። ወረርሽኙ ከ17 እስከ 100 ሚሊዮን የሚደርሱ ሰዎችን ሕይወት እንደቀጠፈ ይገመታል። ይህም ከመጀመሪያው የዓለም ጦርነት ሞት የበለጠ ነው። በኤችዋን ኤንዋን ቫይረስ የተከሰተው የስፔን ጉንፋን በዚያ ጊዜ የነበረውን የሰው ልጅ የጤና ሁኔታና የሕክምና አቅም ፈተና ላይ ጥሎት ነበረ። ይህን ወረርሽኝ ልዩ የሚያደርገውና አስደንጋጭ የነበረው ነገር አብዛኛው ሰዎችን ለጉንፋን ከሚያጋልጡ ህፃናትና አረጋውያን ይልቅ በጣም ጤነኛና ጉልበት ያላቸው ወጣት ጎልማሶችን ማጥቃቱ ነበር። የህመሙ ምልክቶች በድንገት የሚጀምሩና በፍጥነት ወደ ከባድ የመተንፈስ ችግር የሚለወጥ ነበሩ። በወቅቱ ጸረ ቫይረስ መድኃኒቶችም ሆነ ውጤታማ ክትባቶች ስላልነበሩ ሐኪሞች ወረርሽኙን ለመቆጣጠር ብዙም አማራጭ አልነበራቸውም። በዓለም ጦርነት ምክንያት የነበረው የሰራዊት እንቅስቃሴም በሽታው ከአገር ወደ አገር እንዲስፋፋ ትልቅ ሚና ተጫውቷል። የጤና ባለሙያዎችም እነዚህን መሳይ አስከፊ በሽታዎችን ቀድመው ለመመከት በስፋት እየተወያዩ ነው። የጤና ባለሙያዎቹ ምን አሉ የሚለውን በዛሬው ፕሮግራማችን በስፋት እንዳስሳለን። እነዚሁ የጤና ባለሙያዎች በቅርቡ በሽታ ኤክስ የሚባል አንድ ወረርሽኝ ሊከሰት ይችላል ሲሉ መላምታቸውን ከወዲሁ እያስቀመጡ ነው። ወደዚህ ከመግባታችን በፊት ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። መላውን ዓለም በድንገት ያናወጠው የሰው ልጅ ታሪክ ከዚህ በፊት አይቶት የማያውቀው አሰቃቂና ምስጢራዊ ወረርሽኝ ነበረ፣ የስፔን ጉንፋን። ይህ እንደ ኢሮፓያን የዘመን አቆጣጠር 1918 እስከ 1920 ወረርሽኝ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን ከመጀመሪያው የዓለም ጦርነት ጭካኔ በላይ የሆነ ድንገተኛ ጥቃት በሰው ልጆች ላይ ደረሰ። ጦርነቱ ሊያበቃ በጣት የሚቆጠሩ ወራት ሲቀሩት ዓለም ሌላ የማይታይና የማይዳሰስ ጠላት ገጥሟት ነበረ። ይህም ጠላት በኤች ዋን ኤን ዋን ኢንፍሉዌንዛ ኤች ዋን ኤን ዋን ኢንፍሉዌንዛ ኤ ቫይረስ የሚመራ ነበረ። የዚህ ወረርሽኝ ስም ስፔን ጉንፋን መባሉ የቫይረሱ አመጣጥ ስፔን እንደሆነ የሚጠቁም ቢመስልም ይህ ግን ታሪካዊ ስህተት ነው። ስፔን ገደልተኛ አገር በመሆኗ በጦርነቱ የተሳተፉ አገሮች ጋዜጠኞች በወረርሽኙ ዙሪያ ያለውን መረጃ በወታደራዊ ሳንሱር እየተቆጣጠሩት በነበረበት ወቅት የስፔን ጋዜጠኞች ስለ በሽታው በግልጽና በነጻነት ዘግቧል። በዚህም ምክንያት ወረርሽኙን ለመጀመሪያ ጊዜ በሰፊ የተዘገበው በስፔን በመሆኑ የስፔን እመቤት ወይም ስፓኒሽ ላይዲ የሚል የተሳሳተ ስም ተሰጠው። የቫይረሱ ትክክለኛ መነሻ እስካሁን ሙሉ በሙሉ በመግባባት ያልተወሰነ ቢሆንም ከዩናይትድ ስቴትስ የጦር ሰፈሮች መካከል አንዱ ወይም በፈረንሳይ የሚገኝ የጦር ሰፈር እንዲሁም አንዳንዶች በቻይና የተከሰተ የበሽታ ስርጭት እንደመጀመሪያው ሞገድ ይወስዱታል። የትም ተነስቶ ይሁን እንደ አውሮፓውያን የዘመን አቆጣጠር በ1918 የጸዳይ ወራት ላይ የመጀመሪያው ሞገድ ወይም ፈርስት ዌቭ ተከሰተ። ይህ ሞገድ ግን በአንፃራዊነት ቀላል ነበረ። አብዛኛው ታማሚ በጥቂት ቀናት ውስጥ ያገግም ነበረ። የሞት ሰንሰለቱ በአስፈሪ ሁኔታ የተጀመረው ግን በ1918 መጨረሻ በገባው ሁለተኛው ሞገድ ሰከንድ ዌቭ ወቅት ነው። ይህ አዲስ የተለዋወጠው የቫይረሱ ዝርያ እጅግ ገዳይና ተላላፊ ነበረ። በጦርነቱ የተመሰቃቀለውና በወታደሮች እንቅስቃሴ የተሟሸረው ዓለም ለቫይረሱ ፈጣን መስፋፋት ምቹ ሁኔታን ፈጥሮለት ነበረም። በመሉ ዓለም የሚገኙ ወታደሮች በባቡር በመርከብና በእግር በመንቀሳቀስ ቫይረሱን አብሮአቸው ይዘው ሄዱ። ይህ እንቅስቃሴ የዓለም የጤና ድንበሮች ተብሎ የሚታሰቡትን አጥር ሁሉ ጥሶ ቫይረሱ በአራት ወራት ውስጥ ወደ ሁለት አህጉራት እንዲደርስ አደረገው። የሕንድ ሩቅ መንደሮችም ሆኑ የአላስካ የዋልታ አካባቢዎች ሳይቀሩ ከዚያ አስከፊ አደጋ ሊያመልጡ አልቻሉም። የዚህ ወረርሽኝ በጣም አስደንጋጭና ልዩ ባህሪው የነበረው ለጉንፋን የተለመደውን የሞት ስታቲክስ መናዱ ነው። በተለምዶ ጉንፋን ለህፃናት፣ ለአረጋውያንና በሽታ መከላከል አቅማቸው ለደከመ ሰዎች ገዳይ ሲሆን፣ የስፔን ጉንፋን ግን በጣም ጤነኛ የሆኑትን ወጣት ጎለምሶች ወጣት ጎልማሶች ከ20 እስከ 40 ዓመት እድሜ ክልል ውስጥ ያሉትን በከፍተኛ ሁኔታ አጠቃ። ይህ የሆነበት ምክንያት ሳይንቲስቶቹ እንደሚሉት በእነዚህ ጤነኛ ወጣቶች ውስጥ ያለው ጠንካራ የበሽታ መከላከል ሥርዓት ለቫይረሱ ከመዋጋት ይልቅ ከመጠን በላይ በመነሳሳት ሳይቶኪን ስቶርም የሚባል ክስተት በመፍጠሩ ነበረ። ይህ ስቶርም የራሳቸውን ሳምባ በማጥቃት በፍጥነት በፈሳሽ እንዲሞላና ታማሚውም በአየር እጦት እንዲሞት ያደርግ ነበር። የሕመሙ ምልክቶች ድንገተኛና አስከፊ ነበሩ። ታማሚው በድንገት በከፍተኛ ትኩሳት በጡንቻና በሰውነት ሕመም ይጀምርና ከዚያም በፍጥነት ወደ ከባድ የመተንፈስ ችግር ይሸጋገር ነበር። አንዳንድ ተጠቂዎች ከሰማያዊ ቀለም ወደ ጥቁርነት ይቀየሩ ነበር። ይህም የሳምባ ኦክስጅን ሙሉ በሙሉ መቋረጡን የሚያሳይ አስፈሪ ምልክት ነበረ። በዚያ ዘመን ጸረ ቫይረስ መድኃኒት ወይም ክትባት ፈጽሞ ስላልነበረ ሐኪሞች የታማሚዎችን ምልክቶች ከመከታተልና ደጋፊ እንክብካቤ ከመስጠት ውጪ ሌላ አማራጭ አልነበራቸውም። ብዙ ሞት የተከሰተው በቫይረሱ ከተጎዳው ሳምባ በኋላ በሚመጡ ሁለተኛ ደረጃ የባክቴሪያ ኢንፌክሽኖች ነበረ። አንቲባዮቲኮችም ገና አልተፈለሰፉም ነበረም። የወረርሽኙ መስፋፋት ያስከተለው ማህበራዊ ውድመት እጅግ አሳዛኝ ነበረ። ቤተሰቦች በአንድ ጊዜ በአስደንጋጭ ፍጥነት አባሎቻቸውን አጥተዋል። በብዙ ከተሞች የሬሳ ሳጥኖች እጥረት ተከስቶም ነበረ። እንዲሁም አስክሬን የሚቀብሩ ቀባሪዎችና የቀብር ሥነ ሥርዓት የሚፈጽሙ ካህናት ጭምር በበሽታው መውደቃቸው ስራውን እጅግ ከባድ አድርጎት ነበረ። ዓለም አቀፍ የጤና ድርጅቶች እርምጃዎችን ለመውሰድ ዘገምተኛ ነበሩ። ከዋናዎቹ የመከላከያ ዘዴዎች መካከል ማለትም ማግለል፣ ለይቶ ማቆየት፣ የህዝብ ስብሰባዎችን መከልከልና የፊት ጭንብል መጠቀምን የመሳሰሉትም ይገኙበታል። ነገር ግን እነዚህ እርምጃዎች ሙሉ በሙሉ አልተተገበሩም ነበር። የወረርሽኙ ማዕበል መጥቶ እንደ ኢሮፓያን ዘመን አቆጣጠር በ1919 መጨረሻ አካባቢ ወደ ሶስተኛው ሞገድ ተሸጋገረ። ይህም ከሁለተኛው ሞገድ በመጠኑ ያነሰ ነበረ። በመጨረሻም በ1920 ዓ.ም ተምረት ቫይረሱ ወደ ቀላልና ወቅታዊ የጉንፋን ዝርያነት ተቀይሮ መጥፋት ጀመረ። ወረርሽኙ የመቋረጡ ትክክለኛ ምክንያት እስካሁን ሙሉ በሙሉ ግልጽ አይደለም። ነገር ግን አብዛኛው የዓለም ሕዝብ በበሽታው በመያዝ ወይም በመጋለጥ የመከላከል አቅም በማዳበሩ ነው የሚል ግምት አለ። የስፔን ጉንፋን በታሪክ ውስጥ ከታዩ እጅግ ገዳይ ወረርሽኞች አንዱ ሲሆን በግምት ከ500 ሚሊዮን በላይ ሰዎችን በወቅቱ የዓለም ህዝብ 1 አንድ ሶስተኛውን አጥቅቷል። የሞቱ ሰዎች ቁጥር ደግሞ ከ17 ሚሊዮን እስከ 100 ሚሊዮን እንደሚደርስም ይገመታል። ይህ አስከፊ ክስተት በዘመናዊ የህዝብ ጤና ታሪክ ውስጥ ትልቅ ትምህርት ሰጥቷል። ከዚህ በኋላ የሚከሰቱ ወረርሽኞች እንዴት መቆጣጠር እንዳለባቸው፣ ስለ ክትባቶችና ፀረ ቫይረስ መድኃኒቶች ምርምር አስፈላጊነት እንዲሁም ፈጣንና ግልጽ የመረጃ ልውውጥ አስፈላጊነት ላይ ብርሃን ፈንጥቋል። የስፔን ጉንፋን ታሪክ የሰው ልጆችን ተጋላጭነትና የቫይረስን የማጥፋት ኃይል በማስታወስ የዛሬው ዓለም ለወደፊት ሊመጡ ለሚችሉ ወረርሽኞች ዝግጁ ሆኖ እንዲጠብቅ የማያቋርጥ ማስጠንቀቂያ ሆኖ ያገለግላል። ለዚህም ይመስላል የዓለም ጤና የሚያሳስባቸው ትላልቅ መሪዎች በር ዘግተው ሲመክሩ የሰነበቱት በቅርቡ ሊከሰት ይችላል ተብሎ የሚጠበቅ አንድ ወረርሽኝ እንዳለ በአንድ ፕሮግራሜ ያገራችሁ ነበረም። የበሽታው ስም ለጊዜው በሽታ ኤክስ ተብሎ ተሰይሟል። ይህ በሽታ ኤክስ ቀላል በሽታ አይደለም። የዓለም የጤና ባለሙያዎችን በእጅጉ ያስጨነቀ ነው። የጤና ባለሙያዎቹ እንደ ኮቪድ አሊያም የስፔን ጉንፋን ያለ አዲስ ወረርሽኝ ከመምጣቱ በፊት ምን ይደረግ፣ እንዴት እንዘጋጅ በሚሉ አጀንዳን ተወያዩት። ለጊዜው መጪውን ወረርሽኝ ስሙን በሽታ ኤክስ በሚል ይዘውታል የዓለም ጤና ድርጅት ከእንግዲህ መዘናጋት የለም ለመጪው ወረርሽኝ መዘጋጀት የግድ ነው ሲል ነበረ ምክንያቱም እንደ ስፔን ጉንፋንና የኮቪድ ወረርሽኝ የመሳሰሉት ወረርሽኞች አለም ላይ ያደረሱት ጠባሳ ሀገራትን ያስከፈሉት ዋጋ ቀደም ብሎ ዝግጅት ተደርጎ ቢሆን ኖሮ ይህን ያህል አይሆንም ነበር ይላሉ የጤናውን ዘርፍ የሚመሩት ዓለምን ትሪሊዮን ዶላር ያከሰራት በርካታ ህዝብን የጨረሰው ኮቪድ እና የስፔን ጉንፋን የሕክምና መሰረተ ልማት ከፍተኛ ደረጃ ደርሶ ቢሆን ኖሮ ውድመቱ ቢያንስ ይቀንስ ነበር ይላል የዓለም ጤና ድርጅት። በሽታ ኤክስ ምንድነው? በሚል በውስጣችሁ መጠየቃችሁ አይቀሬ ነው። በአሁኑ ወቅት በዓለም ላይ ያለ ሳይሆን ወደፊት ሊመጣ ይችላል ተብሎ የሚገመት ወረርሽኝ ነው። ለዚያም ነው ቁርጥ ያለ ስም ሳይወጣለት በኤክስ ፊደል የተወከለው። ምናልባት ከአንድ አገር ተነስቶ አህጉር የሚያቋርጥ ሊሆን ይችላል፣ ወይም ደግሞ በተወሰኑ አገራት ጉዳት አድርሶ ስርጭቱ ሊገታ የሚችል ይሆናል። የስያሜ ኮቪድ ከመምጣቱ በፊት ነበረ። ለነገሩ የዓለም ጤና ድርጅት በአውሮፓውያኑ አቆጣጠር ጥር 2018 ስሙን ተቀስ አድርጎት ነበረ። በዓለም ጤና ድርጅት አንድ ክፍል አለ። ዋናው ስራ አዲስ ሊከሰቱ ለሚችሉ ወረርሽኞች ቀድሞ መዘጋጀትና መሰረተ ልማቱን ማሰናዳት ነው። እዚህ ጋር በርካታ የሴራ ተንታኞች የሚያነሱት ሐሳብ አለ። ይህም ሐሳብ ኃያላኑ አገራት ወይም የሚስጥር ቡድኑ አባላት የሰዎችን ቁጥር ለመቀነስና ኪሳቸውን ለማደለብ ሲሉ አደገኛ በሽታዎችን ይፈበርካሉ የሚል ነው። የሴራ ተንታኞች ብዙውን ጊዜ የመድኃኒት ኩባንያዎችና የጤና ባለሙያዎች ኪሳቸውን ለማደለብ ስር የሰደዱ በሽታዎችን ሙሉ በሙሉ ከመፈወስ ይልቅ ማከም የበለጠ ትርፋማ ያደርጋቸዋል ሲሉ ይከራከራሉ። በዚህ እይታ መሠረት አንዳንድ የመድኃኒት ኩባንያዎችና የጤና ባለሙያዎች አዳዲስ በሽታዎችን መፍጠር ወይም ሆን ብሎ ነባሮቹን በማራዘም ለመድኃኒትና ለሕክምናዎቹ ቋሚ እና የረጅም ጊዜ ደንበኞችን ያስገኝላቸዋል። ሌላው የሚነሳው ጉዳይ የህዝብ ቁጥር መቀነስ የሚል ነው። አንዳንድ የሴራ ተንታኞች እንደሚሉት ሀያላኑ የዓለምን ህዝብ ቁጥር መቀነስ ይፈልጋሉ። ለዚህም የኤነርጂክ በሽታዎችን በመልቀቅ የሰው ልጅን የተወሰነ ክፍል በበሽታ ሰበብ ማስወገድ ይችላሉ። ይህ ብዙውን ጊዜ ከአዲሱ የዓለም ስርዓት ወይም ከምስጢራዊ አባላት ጋር ይያያዛል። የሆኑ ሆኖ በዓለም የጤና ድርጅት ውስጥ የሚገኘው ይህ ክፍል ዋነኛው ሥራው በወረርሽኝ ጊዜ ጥናትና ምርምር ማድረግ፣ ለበሽታው የክትባት ሙከራዎችን ማከናወንና መድኃኒት ማዘጋጀትን ይጨምራል። ዋነኛው ሥራው አንዳች ወረርሽኝ ሲከሰት ቶሎ ስርጭቱን መክታት ነው። በቅርብ ዘመን ብዙ ወረርሽኞች ተቀስቅሰው ተመልክተናል። ልክ እንደ ስፔን ጉንፋን አይነት የሚቀጥለው ዓለም አቀፍ ወረርሽኝ ምን ይሆን ለሚለው ባለሙያዎችን ከወዲሁ ማወያየት የጀመረውም ለዚሁ ነው። የጤና ባለሙያዎች መጪው ወረርሽኝ ምናልባት ከእስከ ዛሬ ሁሉ የከፋ ይሆናል የሚል ፍርሃት አላቸው። በሽታ ኤክስ ወረርሽኝ ይሆን የሚለው መቼም ጥያቄ ሆኖባቸዋል። ባለፈው ወር በነበረው የዓለም ምጣኔ ሀብት ጉባኤ ላይ አንድ ውይይት ተደርጎ ነበረም። የውይይቱ ርዕስ ለበሽታ ኤክስ መሰናዳት ይሰኛል። ውይይቱ ያተኮረው ወደፊት ከኮቪድ የከፋ ወረርሽኝ ቢከሰት የጤና መዋቅሩ በቶሎ እንዲመክት እንዴት መዘጋጀት ይቻላል የሚል ነበረ። የጤና ባለሙያዎቹ ውይይቱ ላይ ሲናገሩ አንዳንድ ሰዎች በሽታው ገና ሳይከሰት ለገዳይ ወረርሽኝ መዘጋጀት ፍርሃትን ሊፈጥርባቸው ይችላል፣ ነገር ግን የሚያዋጣን በቂ ዝግጅት ማድረግ ነው። በሰው ልጅ ታሪክ ብዙ ወረርሽኞች ተከስተዋል፣ ወደፊትም ይከሰታሉ ብለዋል። የኮቪድ ወረርሽኝ ብዙዎች የጠበቁት አልነበረም። ነገር ግን የወረርሽኝ ባለሙያዎች ይህ ነገር ቀድሞ ሊከሰት እንደሚችል ሲያስጠነቅቁን የኖሩት ከእነዚህ ባለሙያዎች መካከል ብዙዎቹ አሁንም ቀድሞ እስከ ዛሬ ከተከሰቱ ወረርሽኞች 75 በመቶዎቹ የሚሆኑት እንስሳት ወለድ ናቸው በሌላ አነጋገር ከእንስሳት ወደ ሰው የተላለፉ ናቸው ኮቪድም እንደዚያ ነው ቻይና ውሃን ከሚገኝ የእንስሳ እርድ ገበያ ወደ ሰው እንደተላለፈ ነው የሚገመተው የሰው ልጆች ባህሪ የአየር ንብረት ለውጥ የሰው ልጆች ከቦታ ቦታ በፍጥነት መንቀሳቀስ በዱር እንስሳት አካባቢ የሰው ልጆች መገኘትና ኑሯቸውን ማወቅ። እንስሳት ወለድ ወረርሽኝ እንዲወለድ ሊያደርግ ይችላል ይላሉ ባለሙያዎች። የከተሞች መስፋፋት፣ የህዝብ ብዛት በፍጥነት የመጨመር፣ የንግድ መቀላጠፍ በተለይ ወረርሽኞች ሲነሱ በቀላሉ ዓለምን እንዲያዳርሱ ምቹ ሁኔታን ፈጥሯል ይላሉ ባለሙያዎች። የዓለም ጤና ድርጅት ወረርሽኞች ሁልጊዜ ከሚታወቅ ምንጭ ይነሳሉ ብሎ አያምንም። አንዳንድ ጊዜ ለሰው ልጅ ግልጽ ባልሆኑና መኖራቸውን እንኳን በማይታወቁ በሽታ አምጪ ተውሃስ ሊነሳ ይችላል። ለዚህም መፍትሄ ብዙ ሰዎች የክትባት ቴክኖሎጂን ማሳደግና ማዘመን ነው ዋናው ብለው ያምናሉ። በርካታ የኮቪድ ክትባቶች የተመረጡት ወረርሽኙ ከተከሰተ ከዓመታት በኋላ ነው። ይህ በሕክምና ታሪክ አስደናቂ የሚባል ነው። ወደፊት ሳይንቲስቶች ጊዜን ለመቆጠብ ከዚህ ቀደም ከተመረጡ ክትባቶች በአጭር ጊዜ አቀነባብሮ አዲስ ክትባት የሚፈጥርበትን መንገድ ሊያስቡ ይገባል። ልክ ምግብን ለማሰናዳት መሰረታዊ የሚባሉ አስፔዛዎች እንደሚያስፈልጉ ሁሉ ማለት ነው። ይህ ሲሆን ነው በአጭር ጊዜ የወረርሽኝ ስርጭትን መክታት የሚቻለው። አይበለውና በሽታ ኤክስ ወረርሽኝ ከተፈጠረ ወረርሽኝ ኤክስ በሚያደርሰው ጥፋት ኮቪድን አሊያም የስፔን ጉንፋንን የሚያስነቅ ሊሆን ይችላል። የኔ መልእክት ግን አዲስ አደገኛ በሽታ ሊመጣ ነው ብሎ መሸበር አያስፈልግም። በእርግጥ መጠንቀቁ አይከፋም፣ ግን ደግሞ ከምንም በላይ ጸሎት ዋነኛ መፍትሄ ነው። በባለፈው ፕሮግራም እንደነገርኳችሁ ጊዜው ከፍቷል፣ ሁላችሁም በየሃይማኖታችሁ ጸሎት አድርጉ እያልኩኝ እናንተስ በዛሬው ፕሮግራማችን ላይ ምን አስተያየት አላችሁ? የስፔን ጉንፋንንስ ታሪካዊ አመጣጥ እንዲሁም ስላደረሰው ጉዳት እንዴት ተመለከታችሁት? እንደ ተለመደው ሐሳብ አስተያየታቸውን ኮሜንት ላይ እንድታሰፍሩ እየጋበዝኩኝ በሌላ ፕሮግራም እስከምንገናኝ ለዛሬ በቃን። መልካም ጊዜ እንተመኘን።